ሰላም ውድ የክንፋን መረጃ ቤተሰቦች፣ እንደምንቆያቸው የዕለቱን ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናውን እናሰማችኋለን። የህወሓት ቡድን በዛሬው ዕለት የአፋር ክልል ወሰንን ተሻግሮ በመግባት ስድስት መንደሮችን በጉልበት ተቆጣጥሯል ሲል የክልሉ መንግሥት ወነጀለ። ከዘንድሮው አገር አቀፍ ምርጫ በፊት የምርጫ ሥርዓቱ እንዲቀየር በይፋ ጥያቄ ቀረበ። የእንግሊዝ መንግሥት ኢትዮጵያና ኤርትራ ንግግር እንዲጀምሩ ግፊት ማድረጉ ተሰማ። ቀጥለን ዝርዝሩ እናሰማችኋለን። እንድትከታተሉን በአክብሮት እንጠይቃለን። የህወሓት ቡድን በዛሬው ዕለት የአፋር ክልል ወሰን ተሻግሮ በመግባት ስድስት መንደሮችን በጉልበት ተቆጣጥሯል ሲል የክልሉ መንግስት ወነጀለ። የአፋር ክልል መንግስት ምሽቱን በወጣው መግለጫ የህወሓት ቡድን ከድርጊቱ በአስቸኳይ ካልተቆጠበ ራሱን ከውጫዊ ጥቃት የመከላከል ኃላፊነቱን እንዲወጣ ማስጠንቅቋል። የአፋር ክልል መንግስት ይህን ማስጠንቀቂያ የሰጠው ዛሬ ምሽት አምስት ሰዓት ገደማ በክልሉ ኮሚኒኬሽን ቢሮ አማካኝነት ባወጣው አጭር መግለጫ ነው። ከክልሉ በዚሁ መግለጫው ጠባጫሪና ከጥፋቱ የማይማረው ሲል የጠራው የህወሓት ቡድን ትናንትና እረቡ ጥቅምት 26 2018 ከምሽቱ አንድ ሰዓት ገደማ በአፋር አርብቶ አደሮች ላይ የከባድ መሳሪያ ተኩስ መክፈቱንም አስታውቋል። ተኩስ የተከፈተባቸው አካባቢዎች የአፋር ክልል ዞን ሁለት መጋሌ ወረዳ ቶንሳ ቀበሌ የሚገኙ አካባቢዎች መሆናቸውንም ክልሉ ገልጿል። የህወሓት ቡድን የአፋር ክልል ወሰንን ተሻግሮ ጥቃት ፈጽሞባቸዋል የተባሉት አካባቢዎች ዋራአና ሚልኪ የሚል መጠሪያ ያላቸው ናቸው። የህወሓት ጠባጫሪ ቡድን በቶንሳ ሳ ቀበሌ ላይ ተኩስ በሚከፍትበት ወቅት ሰላም ወዳድ የአፋር ሽማግሌዎች እንዲመለሱ ቢማጸኗቸውም እነሱ ግን አሻፈረኝ በማለት ግጭቱን አስከትለዋል ሲል የአፋር ክልል በዚሁ መግለጫው ላይ ወንጅሏቸዋል። የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከትናንት በስቲያ ባደረጉት ንግግር በካህዲነትና በወንጀለኛነት የፈረጁትን የህወሓትን ቡድን ጉጀሌ የሚል ስያሜ መስጠታቸውም የሚታወስ ነው። አቶ ጌታቸው ረዳ ምን አሉ? ኋላቀር የሆነው ቡድን የፕሪቶሪያን ስምምነት ለማ ፍረስ የተለያዩ ትንኮሳዎችን ሞክሯል። ነገር ግን የፌዴራል መንግስቱ ታግሷል። አሁንም የፌዴራል መንግስትን ወደ ግጭት ለመጎተት በአፋር ክልል ትንኮሳ ፈጽሟል። ይህ የሻቢያ አጀንዳን ለማስፈጸም የሚደረግ እንቅስቃሴ ነው። ለዚህ ዋና ተጠያቂዎቹ ፍስሐ ማንጁስና ዮሐንስ ናቸው። ይህ እንቅስቃሴ ለህዝቡ ስቃይ ለማምጣትና ህዝቡን ለመጨፍጨፍ የሚደረግ የክህደት እንቅስቃሴ ነው ብሏል። እናንተ ኋላ ቀር ቡድኖች ወደ አፋር የሚወስደውን መንገድ በመዝጋት የአፋርን ህዝብ እንደ ድርድር መሳሪያ ለመጠቀም ፍላጎት እንዳላችሁ አውቃለሁ። ይህ እንዲሆን በፍጹም አታስቡ። የትግራይ ጦር ቲዲኤፍና ቲፒኤፍ ትግራይን ከፌዴራል መንግስት ጋር በምንም መልኩ የሚያጋጭ አጀንዳ የለውም። እናንተም እንዲሁ። ስለዚህ ይህ ኋላ ቀር ቡድን የሻቢያ አጀንዳ መጠቀሚያ እንዳይሆን መታገል ያስፈልጋል ብለዋል። የእንግሊዝ መንግስት ኢትዮጵያና ኤርትራ ንግግር እንዲጀምሩ ግፊት ማድረግ ጀምሯል ተባለ። የእንግሊዝ መንግስት ሁለቱ ሀገራት ወደ ውይይት እንዲገቡ ጫና ማድረግ ጀምሯል የተባለው የኢትዮጵያ መንግስት እያሳየ ያለውን የወደብና የባህር በር ብርቱ ፍላጎት ተከትሎ በኢትዮጵያና ኤርትራ መካከል የተፈጠረውን ውጥረት እያየ ለመምጣቱን ተከትሎ ነውም ተብሏል። መረጃው እንዳመላከተው ከሆነ ሳውዲ አረቢያ በወቅታዊ የቀይ ባህር አጀንዳ ዙሪያ ሁለቱን ሀገራት እንድታወያይ በእንግሊዝ በኩል ጥሪ ቀርቦላታል ተብሏል። የእንግሊዝ መንግስት ሳዑዲ አረቢያ ሁለቱን ሀገራት እንድታቀራረብ ጥሪ ያቀረበው ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ በፈረንጆቹ አቆጣጠር በ2018 ዓ ምት ኢትዮጵያና ኤርትራ ወደ ሰላም በመምጣት ረገድ የነበራትን ተሞክሮ ከግምት ውስጥ በማስገባት መሆኑን መረጃዎች አመላክተዋል። ከዚሁ ጋር ተያይዞ የሳዑዲ አረቢያ መንግስት ሁለቱን ሀገራት ለማወያየት ጥረት ማድረግ ጀምሮ እንደነበር ባሳለፍነው ሰኔ ወር መዘገቡ የሚታወስ ሲሆን ሂደቱና ውጤቱ ይፋ ባይደረግም በኢትዮጵያና ኤርትራ መካከል ሁለት ጊዜ ውይይት ተደርጎ ያለ ስምምነት መለያየታቸውን መረጃዎቹ ይጠቁማሉ። የእንግሊዝ መንግስት ሁለቱን ሀገራት ንግግር እንዲጀምሩ ጫና ማድረግ ጀምሯል ከመባሉ ጋር ተያይዞ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በስድስተኛው የህዝብ ተወካዮች ምክር ቤት አምስተኛ ዓመት የስራ ዘመን ሁለተኛ መደበኛ ጉባኤ ላይ የኢትዮጵያን የባህር በር ጥያቄ አስመልክቶ የዓለም አቀፉን ማህበረሰብ አሸማግሎን እያልን ነው ሲሉ መደመጣቸውም አይዘነጋም። የኢትዮጵያ የባህር በርና ወደብ ፍላጎት ወደ ጦርነት ሊያመራ እንደሚችል ጠቅላይ ሚኒስትሩ ራሳቸው ከህዝብ ተወካዮች ምክር ቤት ፊት ቀርበው መናገራቸው የሚታወስ ሲሆን ሁኔታው ወትሮውንም በጦርነትና ውጥረት ለሚታወቀው የአፍሪካ ቀንድ ሌላ ተጨማሪ ቀጠናዊ ትኩሳትን ይዞ መምጣቱ እየተስተዋለ ይገኛል። ይህንን ተከትሎ ለአፍሪካ ቀንድ ሰላምና መረጋጋት ሲባል ኢትዮጵያና ኤርትራ ንግግር እንዲያደርጉ የእንግሊዝ መንግስት ጫና በማድረግ ላይ ይገኛል ሲሉ መረጃዎቹ ጠቁመዋል። ይሁን እንጂ ለንግግር ጫና በመፍጠር ላይ ነው የተባለው የእንግሊዝ መንግስትም ሆነ ወደ ንግግር ግቡ የተባሉት ኤርትራና ኢትዮጵያ መንግስታት እስካሁን ድረስ በጉዳዩ ላይ ይፋዊ አስተያየት አልሰጡም ተብሏል። ኢትዮጵያ ከቀይ ባህር የተገፋችበት መንገድና የባህር በር ጥያቄዋ አንገብጋቢነት ብሔራዊ አጀንዳ እየሆነ የመጣ ቢሆንም ጥያቄው በምን መልኩ ዘላቂ መልስ ያገኛል የሚለው ጉዳይ ግን በእጅጉ አሳሳቢ መሆኑ በአፍሪካ ቀንድ ቀጠናዊ ጉዳዮች ላይ አስተያየታቸውን የሚሰጡ ወገኖች ሲናገሩ ይደመጣል። ከዘንድሮው አገር አቀፍ ምርጫ በፊት የምርጫ ስርዓቱ እንዲቀየር በይፋ ጥያቄ ቀረበ። የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክክር ቤት ሰባተኛው አገር አቀፍ ምርጫ ከመካሄዱ በፊት የህገ መንግስት ማሻሻያ በማድረግ የአብላጫ ድምፅ የምርጫ ስርዓትን የሚከተለው የአገሪቱ የምርጫ ስርዓት እንዲቀየር ጥያቄ ማቅረቡን ተሰማ። የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ከቀጣይ ጠቅላላ ምርጫ በፊት በምርጫ ስርዓት ሕጉ ምርጫ ቦርዱ ባዘጋጀው የምርጫ ጊዜ ሰሌዳ እና ሌሎች ጉዳዮች ላይ ማሻሻያ እንዲደረግ ለመንግስት ጥያቄ ማቅረቡም ተሰምቷል። የፖለቲካ ፓርቲዎች የጋራ ምክር ቤት ይህንኑ ጥያቄ በጽሁፍ ያቀረበው ለህዝብ ተወካዮች ምክር ቤት፣ ለብሔራዊ ምርጫ ቦርድና ለጠቅላይ ሚኒስትር ጽህፈት ቤት ነው። ጥያቄው ለተጠቀሱት የመንግስት አካላት የቀረበው ጥቅምት 25 2018 ዓ ም መሆኑን የጋራ ምክር ቤት ደብዳቤ ላይ ተመልክተናል። የፖለቲካ ፓርቲዎቹ አንስተዋቸዋል ተብለው በጋራ ምክር ቤቱ በኩል ለመንግስት የቀረቡት ጥያቄዎች የምርጫ ስርዓት ለውጥ፣ የዕጩ ተመራጮች የድጋፍ ፊርማ ማሰባሰብ ሂደት፣ ፓርቲዎች ከመንግስት የሚያ ያገኙት የገንዘብ ድጋፍና የምርጫ ጊዜ ሰሌዳው በቂና አመቺ ጊዜ ቀመር ያለው እንዲሆን የሚሉት መሆናቸውም የጋራ ምክር ቤቱ ደብዳቤ ያስረዳል። የፓርቲዎች የጋራ ምክር ቤት እነዚህን ጥያቄዎች ያቀረበው ምርጫ ቦርድ ሰባተኛው አገር አቀፍ ምርጫን ግንቦት 24 2018 ለማካሄድ ጊዜ ሰሌዳ ካወጣ ቀናት በኋላ ነው። ህገ መንግስቱ ከጸደቀበት ከ1987 ዓ ም ጀምሮ አገሪቱ ስትጠቀምበት የቆየው የአብላጫ ድምፅ የምርጫ ስርዓት በርካታ ውስንነቶች እንዳለበት የጠቆመው የፓርቲ ፓርቲ የጋራ ምክር ቤት ከነዚህ ውስንነቶች መካከል የመራጭ ድምጽ መባከንና ተፎካካሪ ፓርቲዎች በምርጫ የማሸነፍ እድል እንዳይኖራቸው ማድረጉ ተጠቃሽ ናቸው ተብሏል። ቀጣዩ የአገር አቀፍ ምርጫ ነጻ፣ ፍትሐዊ፣ ሰላማዊና ቅቡልነት ያለው እንዲሆን የህገ መንግስት ማሻሻያ በማድረግ የአብላጫ ድምጽ ምርጫ ስርአቱ እንዲቀየር አባል ፓርቲዎች መጠየቃቸውን ምክር ቤቱ በደብዳቤው ላይ አስረድቷል። የአብላጫ ድምጽ የምርጫ ስርአት እንደ ኢትዮጵያ ባሉ የፖለቲካ የቋንቋ የሃይማኖትና ባህል ብዛህነት ባላቸው ሀገራት የተለያ የፖለቲካ ፕሮግራምና ማህበራዊ መሰረት ያላቸው የፖለቲካ ፓርቲዎች በፌዴራልና ክልል ምክር ቤቶች ውክልና እንዲያገኙ እድል እንደማይፈጠር ምክር ቤቱ ገልጿል። ባለፉት ስድስት ጠቅላላ ምርጫዎች ተቃዋሚ ፓርቲዎች በህዝብ ተወካዮች ምክር ቤትና በክልል ምክር ቤቶች ወንበር እንዳያገኙ ካደረጉ በርካታ ምክንያቶች መካከል አንዱ የአብላጫ ድምፅ ምርጫ ስርዓት መሆኑን ምክር ቤቱ በዚሁ ደብዳቤው ላይ ጠቅሷል። የአብላጫ ድምፅ የምርጫ ስርዓት ወደ ተመጣጣኝ የምርጫ ስርዓት እንዲለወጥ ከረጅም ጊዜ ጀምሮ የ የፖለቲካ ፓርቲዎች ጥያቄ ሲያነሱ እንደቆዩ በደብዳቤው ላይ ተገልጿል። ከስድስተኛው ጠቅላላ ምርጫ በፊት ጠቅላይ ሚኒስተር አብይ አህመድ እና የብሔራዊ ምርጫ ቦርድ ኃላፊዎች በተገኙበት አንድ መድረክ ላይ የምርጫ ስርዓቱን አስመልክቶ በተደረገ ውይይት የአገሪቱ የምርጫ ስርዓት ካብላጫው ወደ ተመጣጣኝ የምርጫ ስርዓት መለወጥ እንዳለበት መግባባት ላይ ተደርሶ እንደነበረም ምክር ቤቱ አስታውሷል። ምክር ቤቱ በተለያዩ ምክንያቶች ሳይለወጥ ቀርቷል የተባለው የምርጫ ስርዓት ለሰባተኛው አገር አቀፍ ምርጫ በህገ መንግስት ማሻሻያ እንዲለወጥ አቋ ያዙንም መያዙንም ጠቅሷል። ኢትዮጵያ የአብላጫ ድምፅ የምርጫ ስርዓት እንደምትከተል በህገ መንግስቱ አንቀጽ 54 ንዑፅ አንቀጽ 2 ላይ ተደንግጓል። በዚሁም ሳቢያ የኢትዮጵያ የምርጫ ስርዓቷ በህገ መንግስቷ መደንገግ አልነበረባትም የሚል ትችት ሲቀርብ እንደቆየ የሚታወቅ ነው። ይህ ትችት የሚቀርበው ለህገ መንግስት ማሻሻያ በራሱ በህገ መንግስቱ ላይ የተደነገጉት መስፈርቶች ጠበቅ ያሉ በመሆናቸው ነው። ፓርቲዎች በጋራ ምክር ቤት በኩል ያቀረቡት ሁለተኛ ጥያቄ ብሔራዊ ምርጫ ቦርድ ይፋ ያደረገውን ረቂቅ የምርጫ የጊዜ ሰሌዳ እየተመለከተ ነው ሰሌዳ የምርጫ ወሳኝ ጉዳይ መሆኑን የጠቆመው ምክር ቤቱ የጊዜ ሰሌዳ ለመራጮችና ና እጩዎች ምዝገባ ጥምረት መፍጠር ለሚሹ የፖለቲካ ፓርቲዎች ና ለምርጫ ቀስቀሳ በቂና መቼ ጊዜ ቀመር ሊኖረው እንደሚገባም ገልጿል። ይህንኑ መሰረት በማድረግም የቀጣዩን የምርጫ የጊዜ ሰሌዳ የፖለቲካ ፓርቲዎች የቅድመ ምርጫ ስራዎችን በተሳካ ሁኔታ ማከናወን ይችሉ ዘንድ በቂ ጊዜ መስጠት በሚያስችል መልኩ እንዲዘጋጅ ምክር ቤቱ በዚሁ ደብዳቤው ላይ ጠይቋል። በተለይ የጊዜ ሰሌዳውን ማሻሻያ ለሰባተኛው ጠቅላላ ምርጫ የፖለቲካ ፓርቲዎች በተለይ የጊዜ ሰሌዳውን ማሻሻያ ለሰባተኛው ጠቅላላ ምርጫ የፖለቲካ ፓርቲዎች ጥምረቶችን እንዲፈጥሩ ሰፊ ድል ይሰጣቸዋል በማለት የጊዜ ሰሌዳ ለውጡን አስፈላጊነት ምክር ቤቱ አስረድቷል። ምርጫ ቦርዱ ይህንን ሁኔታ ታሳቢ በማድረግ የጥምረት መመስረቻ የጊዜ ሰሌዳ የሚሻሻልበትን ሁኔታ እንዲፈጠር የጋራ ምክር ቤቱ ጠይቋል። የምርጫ ቦርድ ከሳምንት በፊት ለፓርቲዎች ያቀረበውን የምርጫ ሰሌዳ ገና በረቂቅ ደረጃ ያለና የመጨረሻ ውሳኔ ያላገኘ ነውም ተብሏል። ፓርቲዎች በጋራ ምክር ቤቱ በኩል ለመንግስት ያቀረቡት ሌላኛው የህግ ማሻሻያ ጥያቄ የተመራጭ እጩዎች የድጋፍ ፊርማ ማሰባሰብን የሚመለከት ነው። ምክር ቤቱ የአገሪቱ ተጨባጭ የሰላም የደህንነትና የጸጥታ ሁኔታ የድጋፍ ፊርማ ለማሰባሰብ የሚያስችል እንዳልሆነ በመጥቀስ በተለይም ለተፎካካሪ የፖለቲካ ፓርቲዎች በምርጫ ለመወዳደር አስቻይ ሁኔታ እንደሌለም ተገልጿል። በቀጣይ የሚካሄደው ጠቅላላ ምርጫና የአካባቢ ምርጫዎች ነጻ ፍትሀዊና ዴሞክራሲያዊ እንዲሆኑ በፓርቲ የታቀፉ እጩዎች የድጋፍ ፊርማ እንዲያሰባስቡ የሚያስገድድ ህግ እንዲሻሻል ምክር ቤቱም ጠይቋል። የፖለቲካ ፓርቲዎች ምዝገባና ስነ ምግባር አዋጁን ለማሻሻል የወጣ አዋጅ ቁጥር 139 ኤዝባር 2017 አንቀጽ 10 ንዑስ አንቀጽ 3 ላይ በተቀመጠው ዝርዝር የእጩነት መስፈርቶች መሠረት የፖለቲካ ፓርቲዎች ለህዝብ ተወካዮች ምክር ቤት መቀመጫ ለመወዳደር እያንዳንዱ እጩ 2000፣ ሴት እጩዎች 1500፣ እንዲሁም አካል ጉዳተኛ 1 እጩዎች 1500 ፊርማ ማሰባሰብ አለባቸው። ለክልል ምክር ቤት የሚወዳደ የሚወዳደሩ እጩዎች በአንጻሩ አንድ ሺ ሴት እጩዎች 750 ወንድ አካል ጉዳተኛ እጩ 750ና ሴት አካል ጉዳተኛ እጩ ጩ 500 የድጋፍ ፊርማ ማቅረብ እንዳለባቸው አዋጁ መደንገጉን ምክር ቤቱ ጠቅሷል። የጋራ ምክር ቤቱ እንዲሻሻል ያቀረበው አራተኛው ጥያቄ መንግስት ለፓርቲዎች የሚሰጠው የገንዘብ ድጋፍ በሚመለከት ነው። የፖለቲካ ፓርቲዎች በመተዳደሪያ ደንባቸው ላይ የጠቀሱትን አባላት መዋጮ 20 በመቶ መሰብሰባቸውን ካልተረጋገጠ ከመንግስት የገንዘብ ድጋፍ አያገኙም የሚለው አስገዳጅ ድንጋጌ እንዲሻር ምክር ቤቱ ጠይቋል። ምክር ቤቱ ፓርቲዎች ሀያ በመቶ ከሆኑ አባላት መዋጮ የመሰብሰብ ግዴታቸው እንዲሻር የጠየቀው ድንጋጌው ከሀገሪቱ ነባራዊ ሁኔታ ተግባራዊ ማድረግ ስለማይቻል መሆኑንም ገልጿል። በቅርቡ በተሻሻለው የምርጫ የፖለቲካ ፓርቲዎች ምዝገባና የስነ ምግባር አዋጅ መሰረት ፓርቲዎች ከመንግስት የገንዘብ ድጋፍ ለማግኘት ከሀያ በመቶ አባሎቻቸው መዋጮ የመሰብሰብ ግዴታ አለባቸው ይላል።